ቤት መታ ነበር። አዎ፣ እቃሉ ውስጥ ነበር ያለችው፣ ግን ፖሊሶች ጠረች፣ ሶስት ቀን ታሰሩ። እረ ብሩክ፣ ችግር የለውም አንተ አታስብኛ። ምንም ማነው ነው ምሳሌ መናገር አልቻለችው። አሀ ገና ሕክምና እንደገባች ናት። እንግዲህ ፈጣሪ ከኛ ጋር ይሁን፣ እሱ ያውቅላታል። በቀላሉ ይሞት ሰው አይደለም። አሁን ጭራሽ ምሽቱንም ቀምቶታል። አጋቾቹን ማንም አያመልጣቸውም። የት እንዳለ ባንዴ ያገኝቷል። እናም እጃችን ላይ ይገባል። ዝናም ሉላን እጁ ላይ ካስገባ በኋላ ሞገስ ማስወገድ ነው፣ አለቀ። ያኔ ቤቴ እገባለሁ። የራሴን ህይወትም ደግሞ በነፃነት ምራለሁ። ያድርግልን። ግን ደውይና ሳውቂያቸው እደውልላችኋለሁ። ብሩክ ሲመጣ የልጁ መቃብር ላይ ቆሞ ማየት ባልችልም የሞገስ መቃብር ላይ ግን ቆሞ እንደማየው ተስፋ አለኝ። እኔ ምን እንደምፈራ ታውቂያለሽ? ብሩክ ልጁ ድና ቅድስትን አግብቶ ሰርግ እንዳናይ ነው። ሞቼ ነው ቆሜ ምሳሌ ነው ሞቼ ነው ቆሜ ነው። ስቲ ነው ከሀገር ያወጣችው ቅድስት። ብሩኬን እንደምትወደውና እንደምታፈቅረው ቀሪ ህይወቷንም እሱን አግብታ መኖር ህልሟ እንደሆነ ቃል በቃል ተናገረች። አይ ማህሌት፣ ያላደለች ሆነች ነው እንጂ ይህንን እንጀራ የሆነ ሰውዬ ረግጠች ባልሄድሽ ነበረ። ከእንግዲህ በኋላ ስይቅርታ አድርጎልሽ ወደዚህ ቤት ተመልሰሽ ሚስት የምትሆኝበት አጋጣሚ ጊዜው አልፏል። ሩኬ እኔ እንደምወድህና እንደማፈቅረ ብትሰማ ምን አይነት ስሜት ሊሰማህ ይችል ይሆን? በማለት ሴትነቷን በግልጽ ለመናገር ይፈታተናታል። ማህሌትና ኤፍራታም የወደፊት ስጋታቸውን ይገልጻሉ። ማህሌት ምሳሌ ሙታ ከእሷ መቃብር ላይ ሲያለቅስና ሲያነባ መመልከት ባያስችለኝም፣ አሁን ግን ሞገሴን አስገድዬ፣ ሞገሴ በሀዘን ርድብ ብንሲል መመልከት እፈልጋለሁ እያለች የወደፊት ህልማ ሞገስን ማስገደል ትልቁ እቅዷ እንደሆነም እየገለጸች ነው። ኤፍራታ ግን ከምንም በላይ አንድ ነገር አስፈርቶኛል አለቻት። እሱም ምሳሌ ታክማ ከመጣች በኋላ ሞገሴ የራሱ የሚለው ህይወት ያስፈልገዋል። ስለዚህ ቅድስትን አግብቶ ሰርፕራይዝ እንዳያደርገን ብቻ ነው ስጋቴ አለቻት። ይህማ ከሆነ በቁሜ ሞቴ ነው። በፍጹም አታደርገውም፣ አይሳካላቸውም አለች። ሰላም ጤና ይስጥልን ውድ ቻናሌ ቤተ ሰዎች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ዛ ያልኩኝ ምሳሌ ድራማ ክፍል ስልሳ ሁለት የቀጠለውን ይዤላችሁ መጥቻ መጥቻለሁኝ ዝና ሚስቱን ከተቀማ በኋላ ብዙ አማራጮችን ማለትም ሉላ የሚያገኝበትን ሁኔታ እያመቻችም በተለያየ አቅጣጫም እያጠያየቀ ይገኛል ዛሬ ላይ የወሰደው አማራጭ ቢኖር ከሉላ ጋራ ኮንታክት ያላቸውን ሰዎች እያንዳንዱ ያወራችውን መረጃ ለመውሰድ ጥረት አድርጓል። ሆኖም ከተደወለለት ሰው ግን ይህንን መረጃ አሳልፎ መስጠት በህግ ያስቀጣል፣ እኛንም አደጋ ውስጥ ይጨምረናል በማለት እንግዲህ ይሄ ህገ ወጥ ስራ እንደሆነም ገልጾለታል። ሆኖም ግን ከዚህ በፊትም በህገ ወጥ ስራ ተባባሪውና ጓደኛው እንደነበረ አንዳንድ ስራዎችም በጋራ ሲሰሩ እንደነበር ገልጾለታል። ይህንን ካደረገለት ደግሞ ለውለታ ካሳ የሚሆን ገንዘብ ሊሰጠው እንደሚችልም በገንዘቡ እየተደራደረው ይገኛል። ነገር ግን ሉላ አሁን በእሷ ስልክ ሳይሆን ሞገሴ ጋር የነበራት ኮንታክት በሌላ ወይም የተለያየ ሲሞች ነበር ስትጠቀም የነበረው። እንግዲህ ዳጣና ሞገሴ ተገናኝተው በነበሩበት ሰዓት ስልክ ከሉላ ተደውሎለት ይህ ስልክ አዲስ ስልክ ነው አላውቀውም በማለት ለዳጣ ጠይቋት ነበረ። ሆኖም ይህንን ተከትሎ ምናልባትም የዛ ክፉ ሰው ይሆናል የሚል ጥርጣሬም ቢኖረው ስልክ ግን ከሉላ ነበረ የተደወለው። ሆኖም ሉላ ከሞገሴ ጋር የምትገናኝባቸው ስልኮች ከዝና ቁጥጥር ውጭ እንደሆኑም ያመላክታል ማለት ነው። እንግዲህ ሉላ ይህንን ማድረጓ በጣም እጅግ የሚያስደንቅና በተለይ ደግሞ የዝናን አውሬነት ራሷን ለመከላከል ሞገሴንም ከጥቃት ለመጠበቅ የወሰደችው አማራጭ ነው። ሆኖም ሉላና ሞገሴ የተሳካላቸውም ይመስላሉ። እንግዲህ ሁለታቸው በተገናኙበትም አጋጣሚ ሌላ ገር ይዟት እንዲኮበልልም ሉላ ከፍተኛ የሆነ ፍላጎት አላት። ነገር ግን ሞገሴ አሁን የድሮ ሀብታም አይደለም። ማለትም ዝናና ማህሌት ሀብቱን አሳግደውበት ምንም ማድረግ የማይችልበት ደረጃ ስለደረሰ አሁን ወደ ሌላ ሀገር የሚኮበለሉበት ገንዘብ እንደሌላቸውም ሲገልጽላት ነበር። ሁላ ምናልባትም ይህ ገንዘብ የመጣው ከወንጀል ጋር በተያያዘ መልኩ ከሆነ አንተን አደጋ ውስጥ ከሚጨምርህ እንኳን በገንዘብህ አለፈ በማለት ነበረ ሞገሴን ስታበረታታውና ስታጽናናው የነበረው። ሞገሴም አንቺ ከጎኔ እስካለሽ ድረስ ድል የማናደርገው ችግር የለም። ለማንኛውም ግን የታገደ ሀብት ንብረቴን እንደምንም አስመስክሬ ወደ ራሴ አስመልሰዋለሁ፣ በማለትም ለሉላ ነግሯታል። እንግዲህ ለጊዜው ምናልባትም ሊሸጋገሩ ይችላሉ። ነገር ግን እነዚህ ሁኔታዎችን ሞገሴ ካመቻቸ በእርግጥም ከሀገር ወጥተው ወይም ደግሞ ዝና ወደማያገኛቸው አቅጣጫም ሊኮበልሉ ይችላሉ። ከዚህ በኋላ ግን በዝና ቁጥጥር ስር ሞገሴ ዋለ ማለት ለሕይወቱም እጅግ ከባድ የሆነ አደጋ ሊፈጠርበት ይችላል። ምክንያቱም አሁን በጥፍ ሊበቀለው ስለሚፈልግ፣ እንግዲህ ዛሬ ላይ ሞገሴን እንኳን በቀላሉ ማግኘት ባይችል እናቱ የምትገኝበትን ማሌትና ኤፍራታ ጠይቆ ነበረ። ሆኖም እነሱ ገና ከማረሚያ ቤት መውጣታቸው ስለሆነ ወደ ቤታችን ሄደን እረፍት ካደረግን በኋላ እንወስድሃለን ቢሉት እንኳን ሊታገሳቸው አልፈለገም። ምክንያቱም ከኔ ከራቃችሁ የምታመጡትን ሀሳብ ምን አውቃለሁ፣ ልትክዱኝ ትችላላችሁ በማለት ነበረ። በተለይ ደግሞ የማህሌትና የፍራታ እስር ቤት መግባት እጅግ በጣም ነው ያበሳጨው። እንግዲህ ሞገሴ ላይ የሆነ ወንጀል አሰርቶ ራሱን ነፃ ማድረግ ስለሚፈልግም ይህንን የታዘዘችውን ሳትተገብር ወደ ዘብጥያ መውረዷ ዝናን በጣም አናዶታል። ለዚህም ደግሞ ገንዘብ ተደራድራ ከዚህ በፊት እየሰጣት የቤት ኪራያቸውንም ሆነ አስቤዛቸውን በዝና ሀብት ንብረት እንደሚሸፍኑም ሲገልጹ ነበር። እንግዲህ ለዚህ ቃላቸው ደግሞ ሞገሴ ንገታ ተግባራዊ አለማድረጋቸው በጣም አበሳጭቶታል። ሆኖም አሁን በታዘዙት መሰረት ምንም አማራጭ ስለሌላቸው ዝናን አስከትለው ወደ እናቱ ቤት አምርተው ነበረ። እናቱ ግን ልትገኝ አልቻለችም። የሆነ ቦታ ሄዳለች ተብሎ እንግዲህ ለዛሬው ያላገኟት ቢሆንም አሁንም ግን ዝና በእናቱ በኩል መጥቶበታልና እና እናቱን በመያዝ ሊደራደር ይፈልጋል ማለት ነው። እና አሁን በከፍተኛ ሁኔታ ሞገሴን በቁጥጥሩ ስር የሚያውልበት ወይም ደግሞ በቀላሉ እጁ የሚያስገባበት መንገዶችን እያመቻቸ ይገኛል። ብሩክም ለቅድስት በመደወል ደህንነታቸውን ጠይቋል። ሆኖም የምሳሌ ሕክምና ምን ላይ እንደደረሰም ሲነግራት ነበረ። ሆስፒታል እንደገባች ነው፣ እስካሁን አልወጣችም በማለት ሆስፒታል የምትወጣበት ጊዜም የተራዘመ እንደሆነም ገልጾላታል። ሆኖም ቤት ውስጥ ምን ችግር አለ በማለት ጠይቋት ነበረ። መሀሌትና ኤፍራታ ሊሰርቁ እንደመጡና ፖሊስ ጠቁማ ዘብጥያ እንዲወርዱ እንዳደረገቻቸውና ሳምንት ታስረው እንደወጡም ነግረዋለች። እንግዲህ ብሩኬ ራስሽን ጠብቂ በማለትም ቅድስትን አስጠንቅቋታል። ቅድስት ታዲያ አሁን እያሰበች ያለችው ለብሩኬ የምታደርገው ቀናነት፣ መልካም ልቦና ምሳሌን ስለምትወዳት ብቻ ሳይሆን ብሩኬንም ማግባት ስለምትፈልግ ይመስላል። ዛሬ ላይ ደግሞ ራሷ በግልጽ የተናገረችው ነገር ነው። ብሩኬ እንደምወድህ እንዴት በግልጽ ልንገርህ? ይህንን ስትሰማስ ምን ሊሰማህ ይችላል? የሚል ፍራቻ ውስጥም እንዳለች እንግዲህ ተመልክተናታል። ቅድስት እንደምትወደውና እንደምታፈቅረው በግልጽ መናገር አለባት ብዬ አምናለሁ። እንግዲህ ከዚህ በፊትም ሞገሴ እሱን አግብታ መኖር እንዳለባት ብሩኬ ሲመጣ ሊያሳምነው እንደሚችልም ገልጾላት በጣም ደስ ብሏት ነበረ። ይህንን ጉዳይ ደግሞ ብሩኬ በግልጽ ማወቅ አለበት። እርግጥም ቅድስት ብሩኬን እንደምታፈቅረው አንዳንድ በምታደርጋቸው ምልክቶች ሳይጠረጥር አልቀረም። አሌትም ከዝና በተላለፈላት ትእዛዝ መሰረት ላጋቾች በመደወል ሞገሴ ላይ ጥቃት እንዲያደርሱ ትእዛዝ አስተላልፋለች። እንግዲህ በምታገኘው ገንዘብ ብቻ ሳይሆን ሞገሴንም ልትበቀለው ስለምትፈልግ እሷም ቆርጣ እንደተነሳችበት ያስታውቃል። ነገር ግን ኤፍራታ አሁንም ስጋቷን እየገለጸች ነው። መቼም ቢሆን ልሳካልሽ አይችልም ጣጣም እንዳያመጣብሽ በማለት ለእህቷ ነግራታለች። እህቷ ግን አሳካዋለሁ፣ ሞገሴማ የእጁን ማግኘት አለበት፣ ህይወቴ እንዲህ እንደተመሰቃቀለ አይቀራትም፣ በማለት እየዛተች እየፎከረች ትገኛለች። በእርግጥም ማህሌትና ኤፍራታ እንደዚህ በክፋታቸው ቢጓዙም መቼም አይሳካላቸውም ብዬ አስባለሁኝ። ምክንያቱም እውነታ መጨረሻ ማሸነፉ አይቀርምና፣ እስካሁንም የማህሌት የክፋት ጉዞ እያንዳንዱ የማትፈልገው ጎዳና እየወሰዳትና የማትወጣው እዳ ውስጥ እየከተታትም ተመልክተናል። ሉላ አሁን ከሞገሴ ጋር ያሉበት ቦታ ምናልባትም ዝና በቀላሉ ሊያገኛቸው የማይችልበት ቦታ ቢሆኑም ነገር ግን አንዳንድ ስጋቶቿን ደግሞ ቅድስትና አዳጣን ቤት ድረስ በመሄድ ምናልባትም ሁለቱን ካገኛቸው ሊበቀላቸው ይችላል፣ እነሱን እንዲጠነቀቁ እናድርግ በማለትም ስጋቷን ገልጻለታለች። ሆነው ሞገሴ እነሱን ከኛ ህይወት ጋር ምን አገናኛቸው ማንኛውም እስኪ እነግራቸዋለሁ በማለት እንግዲህ ለቅድስት ሊነግራት እንደፈለገም ሲገልጽ ነበረ። በሌላ በኩል ቅድስት የዝናን ማንነትና ምን ይሆን የምታውቀው ነገር የለም። ዳጣ ግን በእጁ ስለገባችና ከዚህ በፊትም ስለቀመሰችው እጅግ በጣም ትፈራዋለች። ሆኖም ዝና የሚባል ሰው መጣብን እያለች ከመሬት ተነስታ ስትንበራገግም ተመልክተናታል። ይህንን ያየችው ቅድስትም እንዴት ከመሬት ተነስተሽ ዝም ብለሽ ትፈሪያለሽ? አያንቺ በጣም ምን ያህል ጨካኝና ክፉ ሰ ይህንን አትናገሪም ነበር አለቻት። ሰዎች አብዝተው የሚፈሩት ከሆነ ይህ ሰው አውሬ ነው ማለት ነው። ደግና ማለት ግን ሰዎችን ያከብራል በጣም ጥሩ ስነ ምግባር አለው በማለት ነበር የገለጸችላት። በስከ መጨረሻም ዝና አማራጭ አለውን ሁሉ እየተጠቀመ ይገኛል። የደወለበት ሰውስ ምን ያህል መረጃዎችን አሳልፎ ሊሰጠው ይችላል ቢደውልስ ደግሞ ከሉላ ስልክ ላይ ምን አዲስ መረጃ ሊያገኝ ይችላል? ምክንያቱም አሁን በተለያየ ስልክ ነውና እየደወለች አለችው? በስልክ ጉዳይ ግን ሉላን የሚያገኛት አይመስልም። እንግዲህ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ቪዲዮስ ምን አዲስ ትዕይንት አለ? ተከታትዬ ማቀርብላችሁ ይሆናል። ምሳሌ ድራማ ክፍል ስልሳ ሁለት የዛሬውን ይመስላል።